ሰላም ሰላም እንዴት ናችሁ? ውድ የዩቲ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛለኝ። የሁለገብ ቱቶር የዩቲብ ቻናል ነው። እንደተለመደው ሁል ጊዜ ይዤላችሁ የሚመጣው ፊደሎች አሉ። ዛሬ ደግሞ በጀዝርያዎች ዝርያዎች ይዤላችሁ መጥቻለሁ። እስካሁን ይዤላችሁ የመጣሁት ከሀ እስከ ደ ባሉት ነበረ። ዛሬ ደግሞ የጀዝርያዎችን ዝርያዎችን ክፍል አንድ ይዤላችሁ መጥቻለሁ። ስለዚህ ከጀማሪው እስከ ፍጻሜው አብራችሁኝ እንድትቆዩ ከወዲሁ ለማሳሰብ ወዳለሁ። ሀሳብ አስተያየት ካላችሁ ሀሳቦቻችሁን በሌሎች ቪዲዮዎች በተገለጹት ስልኮች ላይ መግለጽ ትችላላችሁ፣ ወይም ደግሞ ኮሜንት ላይ ማሳወቅ ትችላላችሁ ማለት ነው። ስለዚህ የዛሬውን ትምህርት በቀጥታ እንጀምራለን ማለት ነው። ያው እንግዲህ ዝርያቸውን ነግሬያችኋለሁ። የመጀመሪያው የጀ ዝርያ ነው። ጀ መ ጀመ ረ ይላል። የመጀመሪያው ቃል ጀመረ ይላል። ስለዚህ የመጀመሪያው ቃል ጀመረ። ሁለተኛው ደግሞ ጀር ጀር ባ ጀርባ ይላል። እሺ ሶስተኛ፣ ጀ ግ ጀግና ጀግና። እሺ አሁን ከዚህ በመቀጠል ጀ ብ ጀብድ፣ የሆነ ታሪክ የሰራ ሰው አለ ጀብደኛ ይባላል። ጀብድ እ ከዛ ጀነት በሙስሊሞች ገነት በ በክርስቲያን ገነት ነው ሚባለው፣ በሙስሊሞች ደግሞ ጀነት ይባላል ማለት ነው። ከዛ ሪካ ማለት ይዋ መቅጃው ኃይል ትረዋላ ለሱ ማለትው ጀሪካ ከዛ ጀማ ትርጉም አይደለም ው ማያቅሰው ስላለ ያንን ለመግለጽ ያክል ነው ቃሉንም በዛውም አማርኛ እየተማሩ እንዴት ለማድረግ ያክል ነው እንጂ ፎከሳችን ፊደሎቹ ላይ ነው። ጀማል ጀማል። ከዛ ጀመ፣ ጀመሩ፣ ጀመሩ። ቬሪ ጉድ። ከዛ ጀበና ማክሶ አይኖርም። ጀበና የቡና ማፊያው ነው። ከዛ ጁምአ የሙስሊሞች ዓርብ ጁምዓ ነው የሚሉት አርብን። ከዛ ጂ ቡቲ ጂቡቲ ጅቡቲ ቨሪ ጉድ። ከዛ ጂምላ ጅምላ ጅምላ ጭፍጨፋ፣ ወይም ደግሞ ጅምላ ባንድ የሚሸጥ ነገር። ጂራፍ ጂራፍ ሲጻፍ እንደዚህ ነው የሚጻፈው ተመልከቱት በደንብ። አሁንም ጂ ጂ ማት ጅማት፣ እሺ። ከዛ ጂ ጂራ ጅረት፣ ይቅርታ፣ ጅረት ማለት ወንዝ ማለት ነው አደለ? ጅረት። እሺ፣ ከዛ ወደ ሁለተኛው ገጽ ስንሸጋገር የሁለተኛው ገጽ የመጀመሪያው ቃል ጅራት፣ ጅራት ይላል ጅራት ከዛ ግራ፣ ጅግራ የምትባል ታ ራሷ መላጣ ነው፣ እና ልክ እንደ የዱሮ አይነት እንትን ያላት በጣም ነው ስትራመድ የምትሮጠው፣ ጅግራ ትባላለች እሷ። ከዛ ጅማሬ፣ የተጀመረ ነገር ጅማሬ ይባላል። ከዛ በመቀጠል ጅ ቦ ጅቦች ብለን ስንጽፍ የሰውም እንስሳም ጅባላ ጅቦች ብለን ስንጽፍ ይህን ቃል እንጠቀማለን። ከዛ በመቀጠል ጄኔራል ጄኔራል ብለን ስንጽፍም እንደዚህ እንጽፋለን። ጄኔራል። ከዛ ጂ ጅልነት ጅልነት ጅልነት ሞኝነት ምናምን። እሺ፣ ከዛ ጅብ ጀብ ደኛ ጀብደኛ ታሪክ ሰሪ ማለት ነው። ጀብደኛ ባለ አራት ስናደረገው ቅድም ጀብድ ብለን ሶስተኛ ሰርተን ነበር ባለሶስት ጀብደኛ እዚ ጋር። ከዛ ጀም ጀምሯል፣ ጀምሯል ስንጽፍም እንደዚህ እንጠቀማለን። ረ እቺ ውስብስብ ፊደል ነች ማለት ነው። እቺን ውስብስብ ፊደል የተማራችሁ ታቆታላችሁ። ከዛ ጃንሆይ፣ ጃን ሆይ ማለት አጼ ኃይለ ሥላሴ ጃን ሆይ ነው የሚባሉት። አለ ጃን ሆይ። ከዛ ጃፓን ጃፓን የምትባል ሀገር አለች። ጃፓንኛ ደግሞ ቋንቋ ነው። ጃፓንኛ ቬሪ ጉድ። ከዛ ጀነ ጀነ ጀነ ጀነ ማለት ብዙ ጊዜ በሴት ስለምንወስደው ነው እንጂ አሳመነ ማለት ነው አይደል? የሆነን ሰው ጀስት የሆነ ለእናንተ የምትፈልጉትን ነገር እንዲያደርግላችሁ ስትፈልጉ ጅንጀና ነው። ምንም የተለየ ነገር የለውም። ጅንካ ግን ያው አንዳንዴ አይምሯችን የሚወስደው ወደዛኛው ብቻ ነው። ጂንካ ጂንካ የምትባል ደቡብ ክልል ውስጥ አለች አንዲት ሀገር። ከዛ ጂሜል ጂሜል ማለት ኢሜላችን ክሬት የምናደርገው ነው። ከዛ ጀሌዎች ጄሌዎች ማለት ከባለመሳሪያዎች ጋር መሳሪያ ሳይዙ የሚሄዱ ሰዎች እንደ አጋዦች ማለት ነው። ከዛ ጃን፣ ጃንደረባ ጃንደረባ በመጽሐፍ ቅዱስ አለ፣ ጃንደረባ የሚባል ማለት ነው። ወደ ሌላ እንግዲህ ታሪኩን ማብራራት አይጠበቅብኝም እያስባለሁ እና እነዚህን እንግዲህ ዛሬ ማየት ችለናል። እነዚህን ደግሞ በደንብ አጣፍጣችሁ ለማየት ሞክሩ። በተቻላችሁ መጠን እንግዲህ ተጠቃሚ ሆኑበት እላለሁ። ሰው ለዛሬ የነበረን ግን ይህን ይመስላል። እስኪ ሌላ ተጨማሪ ከማየታችን በፊት ሌሎች ተጨማሪዎችን ቪዲዮ ሌላ ዘጋችን እንምልክላችሁ። ለዛሬ ግን ይሄኛው ይበቃናል ማለት ነው። ግን አንዴ ድጋሚ ላሳያችሁችን፣ ጂ ራ ት ይላል። ጅራት ብለን ስንጽፍ እንደዚህ ነው የምንጽፈው ጂ ግ ራ ጅግራ። የረ ፊደሎች ብዙ ጊዜ ለመጻፍ ትቸገራላችሁ። ጂ ማ ጂ ጅማሬ፣ የተጀመረ ነገር። ጂ ቦ ቺ ጅቦች ብለን ስንጽፍ ይህን እንጠቀማለን። ከዛ ጄ ኔ ራ ሌ ባራ አራት ንሄ ጄኔራል። ቅርታ ጂ ል ነት ጅልነት ብለን ጽፋለን። ከዛ ውጭ ጀብደኛ፣ ጀብደኛ ማለት የሆነ ታሪክ የሰራ ሰው አለ አይደለ? ጀብደኛ እንላለን። ከዛ ጀ ምሯ ጀምሯል፣ ጃንሆይ፣ ጃንሆይ፣ ጃፓንኛ፣ ጃፓንኛ እሺ፣ ከዛ ጀ ነ ጀ ነ ጀነ ጀነ ብለን ይጻፍ ነው ያለ፣ እርግጠኛ ነኝ እዚጋ ብዙዎቹ ትስቃላችሁ። ጂን ካ ጂን ካ እሺ፣ ጂ ሜ ለ ጂሜል ብለን ይጻፍ ነው እንጽፋለን። ኢን አዲሽን ቱ ዚስ ጂ ሌ ወች ጂ ሌ ወች ጃ ን ደ ረባ ጃንደረባ የሚለውን በዚህ መልክ እንጽፋለን ማለት ነው። ስለዚህ ለዛሬ ያየናቸው ክላስ ይሄን ይመስል ነበረ። እንግዲህ እነዚህን በደንብ ጠንቃችሁ ለማየት እንድትሞክሩ አሳስባችኋለሁ። እንግዲህ በሌላ ቪዲዮ እስክንገናኝ፣ እስካሁን ያሉትንና ይህን ጨምራችሁ በማየት እራሳችሁ ላይ በደንብ እንድትሰሩ የሁልጊዜም ጥብቅ ማሳሰቢያ ነው። ስለነበረን ቆይታ ከልብ አመሳግናለሁ። መልካም ጊዜ፣ መልካም ትምህርት ይሆንላችሁ፣ ይመቻችሁ። ባይ ባይ።